ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአብይን ስልጣን ለማስጠበቅ የተቋቋመው ምክክር ኮሚሽን ፖለቲካዊ እንቅፋቶች ገጥመውኛል ሲል ተደምጧል። በኦሮሚያ ክልል ምስራቅ ሸዋ ዞን የኦነግ ሸኒ ታጣቂዎች በሰርገኞች ላይ በፈጸሙት ጥቃት ሁለት ሰዎች ተገድለዋል። ሰሙታላችሁ። የአፋብኃና የአፋህድ አመራሮች በሸዋ ቀጠና ተገናኝተው በአንድነት ዙሪያ መምከራቸው ተገልጿል። አረጋ ከበደ አጃቢዎች ምን ምን ገጠማቸው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 የአብይን ስልጣን ለማስቀጠል የተቋቋመው ምክክር ኮሚሽን ፖለቲካዊ እንቅፋቶች ገጥመውኛል አለ። የኢትዮጵያ ሀገራዊ ምክክር ሂደት ወደ የመጨረሻው ምዕራፍ ቢቃረብም ኦነግ፣ ኦፌኮ፣ መኢአድ፣ ኢሀፓ እና እናት ፓርቲዎች እየተሳተፉ አይደለም። የትግራይ ህዝብ እስካሁን በሂደቱ ውክልና እንደሌለው የአብይ ጉዳይ አስፈጻሚ ቡድን የተባለው ቡድን ሀገራዊ ምክክር ኮሚሽነሮች ገልጸዋል። ሂደቱ የገጠሙት ተግዳሮቶች አብዛኛዎቹ ፖለቲካዊ መሆናቸውን ዋና ኮሚሽነር ናቸው የሚባሉት መስፍን አራያ ተናግረዋል። መስፍን አራያ ሀገራዊ የምክክሩ ሂደት እስካሁን በደረሰበት ምዕራፍ ያጋጠሙት ተግዳሮቶች አብዛኞቹ ፖለቲካዊ በመሆናቸው ፖለቲካዊ መፍትሔ ያስፈልጋቸዋል ብለን እናምናለን ሲሉ ተደምጠዋል። ከተጀመረ ሶስት አመታት ከመንፈቅ ገደማ ያስቆጠረው የኢትዮጵያ ሀገራዊ ምክክር ሂደት የመጨረሻ ምዕራፍ ላይ መድረሱን ሂደቱን የሚመሩ ኮሚሽነሮች ገልጸዋል። በሂደቱ ሀገራዊ የምክክር ጉባኤ ለመጥራት ጫፍ ላይ ቢደረስም መፍትሔ የሚፈልጉ በርካታ ችግሮች መኖራቸው ነው በራሱ በኮሚሽኑ በኩል የተነገረው። የትግራይ ሕዝብ ውክልና አለማግኘት የኮሚሽኑን ኃላፊዎች ከጊዜ ጋር ሩጫ ውስጥ እንዲገቡ ካደረጓቸው ጉዳዮች አንዱ ነው ሲሉ ደግሞ ኮሚሽነር መላኩ ወልደማርያም ተናግረዋል። በክልሉ ጊዜያዊ አስተዳደር እና የተለያዩ ባለድርሻ አካላት በኩል በአብዛኛው ፖለቲካዊ ይዘት ያላቸው እና ከፕሪቶሪያ ስምምነት ተገባበር ጋር የተያያዙ ጥያቄዎች መቅረባቸውን የገለጹት ኮሚሽነር መላኩ በአብዛኛው ከፌዴራል መንግስት ጋር የተያያዙ በመሆናቸው ለመንግስት ከፍተኛ የስራ ኃላፊዎች በማቅረብ መፍትሄ እንዲፈለግላቸው በእኛም በኩል ግፊት ስናደርግ ቆይተናል ይላሉ። ይሁንና ችግሮቹ ባለመፈታታቸው የጀመርነው ስራ በእቅዳችን መሰረት መከናወን አልቻለም፣ ሲሉ ሂደቱ የሚገኝበትን አስረድተዋል። ሁሉም ፓርቲዎች አልተሳተፉም ያለው ኮሚሽኑ ይህም የፓርቲዎቹ ተሳትፎ ምሉዕ አለመሆኑን የኢትዮጵያን ችግሮች ለመፍታት ላቀደው ምክክር ፈተና ነው። የተቃዋሚ ፓርቲዎች ኮከስ አባላት ከጅምሮ ያልተሳተፉ መሆናቸውን ኮሚሽነር መላኩ ተናግረዋል። የመላው ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ህዝቦች አብዮታዊ ፓርቲና እናት ፓርቲዎች በአማራ ክልል በተካሄደው የአጀንዳ ማሰባሰብ መድረክ ጀምሮ ተሳትፎ ያቋረጡ ናቸው። በሂደቱ የማይሳተፉ የፖለቲካ ፓርቲዎች በሀገሪቱ የተለያዩ አካባቢዎች በመካሄድ ላይ የሚገኙ ግጭቶች መቆም አለባቸው፣ በፖለቲካ አመለካከታቸው ምክንያት የታሰሩ የፖለቲካ እስረኞች መለቀቅ አለባቸው የሚል አቋም እንዳላቸው ኮሚሽነር መላኩ ተናግረዋል። ከሀገራዊ ምክክር በፊት በመንግስትና በፖለቲካ ፓርቲዎች መካከል ፖለቲካዊ ድርድር መደረግ አለበት የሚል ሀሳብ ለኮሚሽኑ ቀርቦለታል። በትጥቅ ትግል ላይ ያሉ ኃይሎች በምክክር ሂደቱ አለመሳተፋቸውም ብልጽግና ምክክሩን ከማን ጋር ነው የሚያደርገው የሚል ጥያቄ አስነስቷል። ብልጽግና ኦነግና ኦፌኮ ፓርቲዎች እንዲሁም በጫካ ያለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል ያልተሳተፉበትን ምክክር አደርጋለሁ ማለቱ ምልክትን የሚያደርገው የሀገሪቱን ችግሮች ለመፍታት ሳይሆን ስልጣኑን ለማስቀጠል መሆኑን ማሳያ ነው። ለአማራ ህዝብ ድምጽ በመሆኑ የሚታወቁትና ሀገራዊ ተቆርቋሪነታቸው ከፍ ያለ እናት ፓርቲ መኢአድ እና ኢህአፓ ያልተሳተፉበት አገራዊ ምክክር መፍትሄ ሳይሆን የአብይን ስልጣን ለማስቀጠል ያለመ መሆኑ ግልጽ ነው። የአማራን ህዝብ ጥያቄዎች ይዞ እየታገለ ያለው ፋኖም በዚህ ምክክር ውስጥ ሳይኖር ነው ምክክሩ የሚካሄደው። በትግራይ ደግሞ ተፈጽሞ ሀገራዊ ምክክር የሚባል ነገር የለም። ታዲያ እነዚህን ሶስቱን የሀገሪቱን አውራ ክፍሎች ሳይዙ የሀገራዊ ምክክር ማካሄድ ማለት ቀጥተኛ ትርጉሞ የኢትዮጵያን ህዝብ እያታለልን ስልጣናችን እናስቀጥል ማለት ነው ይላሉ አስተያየት ሰጪዎች። በኦሮሚያ ክልል ምስራቅ ሸዋ ዞን የኦነግ ሸኔ ታጣቂዎች በሰርገኞች ላይ በፈጸሙት ጥቃት ሁለት ሰዎች ተገደሉ። በኦሮሚያ ክልል ምስራቅ ሸዋ ዞን መተሃራ ከተማ አቅራቢያ በምትገኘው ለገበንቲ በተሰኘች ቀበሌ መንግስት የኦነግ ሸኔ የሚለው ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ታጣቂ ቡድን ሰርገኞች ላይ በፈጸመው ጥቃት ሁለት የሰርገኛ ቤተሰቦች መገደላቸው ተዘግበዋል። ከሟቾቹ ውስጥ አንዷ ነፍሰ ጡር እንደነበረችም ተገልጿል። በንጹሐኑ ላይ ግድያው የተፈጸመው ባለፈው ሳምንት አርብ ጥቅምት 28 ምሽት ምሽቱ ሁለት ሰዓት ገደማ እንደሆነ ስማቸውን እንዳይገለጽ የጠየቁ አንድ የአካባቢው ነዋሪ ተናግረዋል። በወቅቱ በቀበሌዋ የሰርግ ፕሮግራም እንደነበር የሚናገሩት እኚህ ነዋሪ ታጣቂዎቹ ዝግጅቱ በሚካሄድበት መኖሪያ ቤት በመግባት ሁለት ሰዎችን በጥይት መግደላቸውን ገልጸዋል። ሟቾቹ አንድ ወንድና አንድ ነፍሰ ጡር ሴት መሆናቸውንም አክለዋል። በማግስቱ ቅዳሜ ጥቅምት 29 2018 ዓ ም አስክሬናቸው በቀበሌዋ በሚገኝ የሙስሊም መካነ መቃብር መቀበሩን አስረድተዋል። በዚህ እለት ደግሞ ታጣቂ ቡድኑ ወደ ከተማዋ በድጋሚ በመምጣት ፋ በተሰኘ አካባቢ በርከት ያሉ የቁም እንስሳትን መዝረፉን ነዋሪዎች ተናግረዋል። እንዲህ አይነት ግድያ፣ ዘረፋና እገታ በመተሐራ ስኳር ፋብሪካ ሰራተኞች ላይ በተመሳሳይ ሁኔታ እንደሚፈጸም የሚናገሩት እነዚህ ምንጮች በአካባቢው የመከላከያ ሰራዊት ቢኖርም በታጣቂዎቹ ላይ እርምጃ እንዲወስድ ስለማይታዘዝ ጥቃቱ ሊቆም አልቻለም ብለዋል። የአፋብኃና የአፋህድ አመራሮች በሸዋ ቀጠና ተገናኝተው በአንድነት ዙሪያ መምከራቸው ተገለጸ። የፋኖ ትግል ከጀመረበት ጊዜ አንስቶ ህይወት ያስከፈሉ ተጋድሎዎች ተካሂደዋል። በተጋድሎቹ እጅን ከአፍ የሚያስጭኑ ድሎች ተመዝግበዋል። ፋኖ የአማራን ትግል እየመራ ከወጣበት ጊዜ ጀምሮ ከጓድና ከሻለቅ አመራር ተነስቶ ክፍለ ጦር ኮርና እዛ ዋቅሮ አደረጃጀቱን አግዝፏል። ቀጠናዊና ሀገራዊ ተጽዕኖ ፈጣሪነቱን አሳድጎ የስበት ማዕከል መሆን ችሏል። ታዲያ በጥቂት አመታት ውስጥ ይህ ሁሉ ሲሆን አንድ ከባድ ችግር ግን ተደጋግሞ በፋኖ መንደር ውስጥ ይነሳል። እሱም ለአንድ ዓላማ ወጥተው በአንድ መዋቅር ውስጥ ተካተው በአንድ አለመታገላቸው ነው። የፋኖ ያንድነት የአንድነት ጉዳይ በየጊዜው የሚነሳ ቢሆንም ከእለት ወደ ዕለት ግን የደፈረሰው እየጠራ መሰባሰቡም ከፍ እያለ መጥቷል። በርካታ የነበረው የፋኖ መዋቅር አሁን ላይ በሁለት ድርጅቶች እየተመራ ይገኛል። ታዲያ አሁንም ቢሆን የአማራ ህዝብ ካለበት የለውና አደጋ አንጻር አንድ መዋቅር እንደሚያስፈልገው ይታመናል። በዚህም ተደጋጋሚ የአንድነት ጥሪዎች ይቀርባሉ። ይህን ተከትሎም በሸዋ ያሉ የፋኖ ኃይሎች ለአንድነት እየሰሩ መሆኑን ከሰሞኑ ሲገለጽ ሰንብተዋል። አሁን ደግሞ የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ድርሳን ብርሃኔ በሸዋ ምድር ከአፋህድ ሸዋ ጠቅላይ ግዛት እዝ ዘመቻ መምሪያ ኃላፊ አርበኛ አማን እሸቱ በአንድነት ዙሪያ በአካል መምከራቸው ተገልጿል። ሁለቱ ወታደራዊ መሪዎች በሸዋ ስላለው የአንድነት ጉዳይ መምከራቸውን መረብ ሚዲያ በዘገባው አመልክተዋል። የአፋብኃ አሳምነው እዝ እና የአፋህድ ሸዋ ጠቅላይ ግዛት እዝ አንድነት በሚፈጥሩበት መንገድ ላይም ሰፊ ውይይት መደረጉ ነው የተገለጸው በአርበኛ መከታው ማሞ የሚመራው የሸዋ ጠቅላይ ግዛትና በአርበኛ ደሳለኝ ሲያስብ ሸዋ የሚመራው የአፋብኃ አሳምነው እዝ የአንድነት ውይይታቸውን እያደረጉ መሆኑ ይታወቃል። ይህን በማጠናከር ዙሪያ አርበኛ ደርሳን ብርሃኔ ከወሎ ተሻግሮ በሸዋ ቀጠና ካሉ ፋኖች ጋር እየመከረ መሆኑም ነው የተነገረው። የጀኔራል አልቡርሃን መንግስት ለዓለም አቀፍ መርማሪዎች ፍቃድ እንደማይሰጥ አስታወቀ። በሱዳን ሰሜናዊ ዳርፉር ግዛት ኤልፋሽር ከተማ ውስጥ የተፈጸመውን የጅምላ ግድያ በተመለከተ ዓለም አቀፍ መርማሪ ቡድን እንዲያጣራ ውሳኔ መተላለፉ ይታወቃል። በተመድ የሰብአዊ መብት ምክር ቤት የሱዳን እውነት አፈላላጊ ኮሚቴ ተመሰረተው ከሁለት ዓመት በፊት እንደነበር ይታወሳል። ኮሚቴው ወደ ሱዳን በመግባት የተሰጠውን ግዳጅ ለመፈጸም እንቅፋቶች ተፈጥረውበት ቆይተዋል። ነገር ግን በኤልፋሽር የተከሰተውን ጉዳይ አስመልክቶ በምክር ቤቱ ባለፈው ሳምንት በተደረገው ስብሰባ ላይ ይህ ኮሚቴ ወደ ስፍራው ሄዶ እንዲያጣራ ውሳኔ ተላልፈዋል። በዚህ መሰረት ባለፈው አርብ ይህ ኮሚቴ ማጣራት ስራውን ለማከናወን ፍቃድ እንዲሰጠው በፖርት ሱዳን ለሚገኘውና በሌተናል ጄኔራል አብዱልፈታ አልቡርሃን ለሚመራው መንግስት ጥያቄ አቅርበዋል። መንግስት ግን ለዚህ ጥያቄው ፈቃደኛ አለመሆኑን አስታውቀዋል። በፖርት ሱዳን የሚገኙት የአገሪቱ የፍትህ ሚኒስትር አብዱላ ዳርፍ በዚህ ጉዳይ ላይ በሰጡት መግለጫ ከዚህ ቀደም ለዚህ ኮሚቴው ዕውቅናና ፍቃድ ለመስጠት ፍቃደኛ አለመሆናቸውን አውስተው አሁንም በዚህ አቋማቸው መጽናታቸውን አስ አስረድተዋል ሲናገሩም፣ ይህ ኮሚቴ ሱዳን ውስጥ ገብተው በፈጥኖ ደራሽ ኃይሉ የተፈጸመውን ወንጀል ማጣራት አይችልም፣ ምክንያቱም የሉዓላዊነት ጉዳይ ጭምር ነው። እኛ የራሳችን ወንጀል ምርመራ የሚያጣራ አሰራር አለን ብለዋል። በኤልፋሽር በተፈጸመው ግድያ ላይም ምርመራ የሚያደርግ ኮሚቴ ማዋቀሩንና የምርመራ ስራውን መጀመሩንም አስረድተዋል። ሚኒስትሩ ጨምረውም ዓለም አቀፉ ኮሚቴ ወደ ኤልፋሽር ቢሄድ ማንንም አያገኝም፣ አብዛኛዎቹ የከተማው ነዋሪዎች ወደ ሰሜናዊ አካባቢዎች ተሰደዋል። ነዋሪዎቹም ግማሾቹ በጥይት ቀሪዎቹ ደግሞ በረሃብና ጥም ሞተው ተገልጸዋል በማለት አስረድተዋል። እልፋሽር ከተማ በአሁኑ ወቅት በፈጥኖ ድራሽ ኃይሉ ቁጥጥር ስር የሚገኝ መሆኑ ይታወቃል። ፈጥኖ ድራሽ ኃይሉ የመሰረተው ትይዩ መንግስት ዳሜለት ባወጣው መግለጫ ለዓለም አቀፉ መርማሪዎች ቡድን በሩን ክፍት እንደሚያደርግ ገልጾ ነበር። የጸጥታው ምክር ቤት ፕሬዚዳንት ዶናልድ ትራምፕ ለጋዛ ያቀረቡትን ባለ 20 ነጥብ እቅድ የሚደግፍ የአሜሪካን ረቂቅ ውሳኔ ያጸደቀ። በእቅድ ውስጥ ዓለም አቀፍ የሚያረጋጋ ኃይል መመስረት የተካተተ ሲሆን አሜሪካ እንደምትለው በርካታ ስማቸው ያልተጠቀሰ አገራት አስተዋጽኦ ለማድረግ ሀሳብ አቅርበዋል። ውሳኔው ዩናይትድ ኪንግደም፣ ፈረንሳይና ሶማሊያን ጨምሮ በ13 አገራት የተደገፈ ሲሆን ሀሳቡን የሚቃወም ድምፅ የሰጡ አገራት የሉም። ሩሲያና ቻይና በውሳኔው ላይ ድምፅ ከመስጠት ታቅበዋል። ይህንን ውሳኔ መቀበል የተኩስ አቁም ደህንነቱን ለማጠናከር ወሳኝ እርምጃ ነው ሲሉ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ቃል አቀባይ ተናግረዋል። ሀማስ ውሳኔው የፍልስጤማውያንን መብቶችና ጥያቄዎች አላሟላም በሚል ውድቅ አድርጎታል። ውሳኔው ከጸደቀ በኋላ በቴሌግራም ላይ ሀማስ እቅዱ ህዝባችን የሚቃወመውን በጋዛ ሰርጥ ላይ ዓለም አቀፍ የሞግዚት አስተዳደርን ያስገድዳል ብለዋል። በጋዛ ሰርጥ ውስጥ ለዓለም አቀፍ ኃይል ተግባራትና ሚናዎች ሰጥቶ መመደብ ትግሉን ትጥቅ ማስፈታት ገለልተኝነቱን ማስወገድና ወረራውን የሚደግፍ የግጭት አካል እንዲሆን ማድረግ ነው ሲላክለዋል በውሳኔው መሰረት የማረጋጋት ኃላፊነት አለው የተባለው ዓለም አቀፉ ኃይል ከእስራኤል እና ከግብጽ ጋር በመሆን አዲስ የተመለመለ እና ከሰለጠነ የፍልስጤም ፖሊስ ኃይል ጋር በመሆን የድንበር አካባቢዎችን ለመጠበቅና ሐማስን ጨምሮ መንግስታዊ ያልሆኑ የታጠቁ ቡድኖችን በቋሚነት ትጥቅ የማስፈታት ሂደቱን ለማረጋገጥ ይሰራል። እስካሁን ድረስ በጋዛ ያለው የፖሊስ ኃይል ስራውን እያከናወነ ያለው በሐማስ ስር ሆኖ ነው። የተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዋልትዝ ለምክር ቤት እንደተናገሩት በጋዛ ይሰማል ይሰማራል የተባለው ዓለም አቀፍ የሚያረጋጋ ኃይል አካባቢውን በማስጠበቅ የጋዛን ወታደራዊ ኃይል በማስወገድ የሽብር መሰረተ ልማትን የማፍረስ የጦር መሳሪያዎችን የማውጣትና የፍልስጤም ሰላማዊ ዜጎችን ደህንነት የማረጋገጥ ኃላፊነት ተሰጥቶታል። የጸጥታው ምክር ቤት የፍልስጤም የሰለጠኑ ባለሙያዎችን ከፖለቲካ ነፃ የሆነ ኮሚቴ አስተዳደርን የሚቆጣጠርና የጋዛን መልሶ ግንባታና የሰብዊ እርዳታ አቅርቦትን የሚቆጣጠር የሰላም ቦርድ የተባለ የሽግግር አስተዳደር አካል እንዲፈጠር አጽድቋል። በውሳኔው መሰረት ከሁለት ዓመታት የጦርነት ጊዜ በኋላ ጋዛን መልሶ ለመገንባት የሚደረገው የገንዘብ ድጋፍ የሚመጣው በዓለም ባንክ ከሚደገፍ የትረስት ፈንድ ነው። በውሳኔው መሰረት ዓለም አቀፍ የሚያረጋጋ ኃይልና የሰላም ቦርድ ከፍልስጤም ኮሚቴና ከፖሊስ ኃይል ጋር አብሮ ይሰራሉ። ትራምፕ የጸጥታው ምክር ቤትን ውሳኔ ታሪካዊ ሲሉ ጠርተውታል። እናም ለሰላም ቦርድ እውቅናና ድጋፍ ለማድረግ የሚያስችል መንገድ ነው ብለዋል። የመጨረሻው አባላትም በቅርቡ ይፋ ይደረጋሉ። ሊቀመንበሩ ራሳቸው ትራምፕ እንደሚሆኑ ይጠበቃል። ትራምፕ ይህ በተባበሩት መንግስታት ታሪክ ውስጥ ከተላለፉ ታላቅ ውሳኔዎች አንዱ ሆኖ ይቆጠራል፣ በመላው ዓለም ተጨማሪ ሰላምን ያመጣል ሲሉ በትሮዝ ሶሻል የማህበራዊ ገጻቸው ላይ ጽፈዋል። ከቀደሙት ረቂቆች በተለየ ውሳኔው ወደ ፍልስጤም የራስን እድል በራስ መወሰን እና የአገርነት አስተማማኝ መንገድን ያመለክታል። እስራኤል የፍልስጤም ሀገር መሆንን አጥብቃ ትቃወማለች። ይህም ወደፊት ግዛትን በሚወስደው መንገድ ላይ ትልቅ እንቅፋት ነው። ቁልፍ የአረብ አገራት የውሳኔውን አርቃቂዎች የፍልስጤም የራስን እድል በራስ መወሰን በጽሁፍ ውስጥ እንዲያካትቱ ጫና አድርገውባቸዋል። የተባበሩት መንግስታት ዋና ጸሐፊ ቃል ካላቀባይ ውሳኔው ወደ ተጨባጭ እና በአስቸኳይ ወደ መሬት ላይ ወደሚወርዱ እርምጃዎች መተርጎም እና የሁለት ሀገራት መፍትሄን ለማሳካት የፖለቲካ ሂደት ማምጣት እንዳለበት አጽንኦት ሰጥተዋል። አሜሪካ የፍልስጤን ባለስልጣን፣ ግብፅን፣ ሳውዲ አረቢያን እና ቱርክን ጨምሮ በርካታ የአረብና የሙስሊም አብላጭ ሀገራት ውሳኔው በፍጥነት ተግባራዊ እንዲሆን ጥሪ አቅርበዋል። የፍልስጤን ባለስልጣን በሰጡት መግለጫ የውሳኔው ውሎች በአፋጣኝ እና ወዲያውኑ መተግበር እንዳለባቸው ተናግረዋል። በፍልስጤን ባለስልጣን እና ሌሎች ስምንት የአረብ እና የሙስሊም ጥራት ድጋፍ ስላደረጉ ሩሲያና ቻይና ድምፅን በድምፅ የመሻር አማራጮችን አልተጠቀሙም። ነገር ግን ውሳኔውን ከማጽደቅ ታቅበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም